አንድነታችንን ሊጠብቁን የሚችሉት እንግዳውስ አለመሪት ታሪክ ፊ ታሪክ ልበሸሪያ በሰው ልጆች ሂስትሪ ስንመለከት ኡማው የተመታባቸው የተወጋባቸው፣ ድክመት ላይ የወደቀባቸው ጉዳዮች ስንመለከት፣ ልዩነቶችና የእርስ በርስ ግጭቶች፣ ግሩፒንግ፣ አሕዛብ፣ ፊረቅ ናቸው። አላህ ጀለ ጀላሉሁ እኛን አንድ እንድንሆን ያደረገብን መሳሪያዎቹ ግን ሐቅና ተቅዋላህ ጀለ ጀላሉሁ። እነዚህን እናያቸዋለሁ ወደፊት። ወቀድ አመረ አላሁ አደመ ዓለይህ ሰላም ወዙርየተህ ብትባዕ ሁዳ፣ አባታችን አደምና ዘራቸውን በሙሉ ሐቅንና የአላህን ሁዳ እንዲከተሉ አዟቸዋል። ወዓደም ኢትባዕ ክጥዋት ሸይጧን

ወዕተሲሙ ቢሓብሊላህ ጀሚዓ ወላ ተፈረቁ የሚለው ርዕሳችን አላህ በዱንያ ላይ እስካቆየን ድረስ በህይወት እስካለን ድረስ የህይወታችን ሲምቦል መለያችን ነው የሚሆነውና ይህንን ርዕስ በቻልነው መጠን ያለንን አቅም ያክል አላህ የወፈቀንን ያክል እንወያይበታለን። እሁድ እሁድ ከሶላት በኋላ ለተወሰኑ ደቂቃዎች ብዙ ሳናበዛ ግን ደግሞ የተለያዩ ጉዳዮችን በማንሳት እናወራዋለን፣ እናነሳዋለን። አዩሃ ልኢኹወ ልኪራም እነ ውሕደተ ልሙስሊሚን ለይሰት ክያረን ተክሚልየን ወሸዓረን ዓጢፍየን ዩርፈዑ እንደ ላዘማት የሙስሊሞች አንድነት በችግር ጊዜ የሚነሳ የሚወሳ የሚዘከር አማራጭ ወይም ስሜታዊ መፈክር አይደለም። አበደን

አወሉ ለአዱ ሆ ሸይጣን የመጀመሪያው ጠላት ሸይጣን ነውና ለሸይጣን እጃችንን እስካልሰጠን ድረስ አንድ መሆን እንዳለብን አላህ ጀለጀላል ነግሮናል። ይልቁንም ሃይማኖታዊ ግዴታ ነው። ሃይማኖታዊ ግዴታ ብቻ ሳይሆን ምክንያታዊም ነው። ምክንያታዊነቱም በእኛ ሳይሆን የታወጀው በአላህ ጀለጀላል ነው። አስፈላጊም ነው። ስልጣኔም ነው። አንድነት ወህዳ ነህደቱል ዓለም

ድክመቶቻችን የችግሮቻችን የሙሲባዎቻችን ሁሉ መንስኤ ምንድን ነው ካል፣ ጀርባውን ስናጠናው የእኛ መለያየት ነው። ኢዘን እነዚህም መለያየቶች ምክንያት በማድረግ ነው አላህ ጀለ ጀላሉህ አዋጁን ያወጀው። ስልጣኔ ብቻ ሳይሆን የዲን ልስላም ምሰሷችንም ነው ዲን ልስላም ዋዕተሲሙ ካለ አምሩ ምን ላ ጀለ ዋዕላ ላ ክያረ ለና አዋጅ ምን ላህ ማእሙር ዕባድ ላህ ያለ አህባሮች የታዘዙበት አዋጁ ካሊቅ ሰማዋቲ ወል አራዲን የሆነው ጌታ ነው። ያለ አንድነት የኡማው ወይም የሀገር እድገት ሊረጋገጥ አይችልም በፍጹም አይተነዋል፣ ጀርበነዋል ባለችን እድሜ ኢዘን ትልቅ ጉዳይ ነው። ይሄ ጉዳይ መካነቱል ዋሕዳ ወላዕትሳም ፊ ታሪክ ልበሸሪያ ወልኢስላም ካየነው በሰው ልጆች ታሪክ በኢስላም ታሪክ ዛሬ እንዳልኳችሁ

ሰው ብቻውን እንዲኖር አድርጎት በሆነ አባታችን አባታችን አደምን ወይም እናታችን ሐዋን ብቻቸውን ይኸልቃቸው ነበር። ወሃደሁማ ሱብሓነሁ ወተዓላ በዐደማ ከለቀ አደም ከለቀ ምንጀምብሄ ሐዋ፣ በል ከለቀ ለሁ ተውአማት መንታ መንታዎች፣ እያደረገ አላህ ልጅ ሰጣቸው። ኢዘን የሚያሳየን ነገር ምንድን ነው? ወሕዳ አንድነት አላህ ጀለጀላሉህ የሰው ልጆችን ሲፈጥር ገና ያስቀመጠው ነው፣ በሊየኩነ ጁዝአን ሚን ጀማዓትን ሙተኣሊፈትን ሙተዓዊና አባታችን አደም ሲፈጠሩ እናታችን ሐዋ ስትፈጠር የሰው ልጆች ሲከለቁ አንድነታቸው ዩናይትድ እንደሆንና እንዲጠናከር ተደርጎ መፈጠሩን ያሳያል። አላህ ኢራዳው ነው ኢራዳቱላህ ሱብሃነ ወተዓላ ለን ቱግለብ፣ የአላህ ፍላጎት ነው። አላህ ፍላጎት ላይ ደግሞ ማንም ሳይጠራ ሊያደርግ አይችልም። ወጀዓለ አላሁ ስብሓነ ወተዓላ ሪመምበር እንታብህ አኽ ልከሪም ጀዓለ አላሁ ጀለ ወዓላ አተቅዋ ወልሓቅ ሁማ አራቢጣን ለዚ የጅማዑ በይን ናስ አላህ ለአንድነታችን መሳሪያ ያደረጋቸው ተቅዋንና ሓቅን ነው። እኒህ ሁለት ነገሮች ናቸው ሊያስማሙን የሚችሉት አንድነታችን ሊጠብቁን የሚችሉት እንግዳውስ አለመሪት ታሪክ ፊ ታሪክ ልበሸርያ በሰው ልጆች ሂስትሪ ስንመለከት ኡማው የተመታባቸው የተወጋባቸው ድክመት ላይ የወደቀባቸውን ጉዳዮች ስንመለከት ልዩነቶችና፣ የእርስ በርስ ግጭቶች፣ ግሩፒንግ፣ አሕዛብ፣ ፊረቅ ናቸው። አላህ ጀለጀላሉ እኛን አንድ እንድንሆነ ያደረገብን መሳሪያዎቹ ግን ሐቅና ተቅዋላህ ጀለ ጀላሉ። እነዚህን እናያቸዋለን ወደፊት። ወቀድ አመረ አላሁ አደም ዓለይሂ ሰላም ወዙርየተህ ብትባዕ ሁዳ፣ አባታችን አደምና ዘራቸውን በሙሉ ሐቅንና የአላህን ሁዳ እንዲከተሉ አዟቸዋል። ወዓደም እትባዕ ኽጥዋት ሸይጧን፣ የሸይጣንን መንገዶች እንዳንከተል አዞናል። እናየዋለን በስፋት ወደፊት ቁርአን ላይ ብዙ አድላዎችን እናነሳለን። ሊአነሁ የዝራዑል ፊርቃ አሸይጧን ላዕነቱላ አለይህ የዝራ አልፍርቃ ወል ዑድዋን በይነል ሙስሊሚን አው በይነል በሸርያ ኩሊሃ ሸይጧን አባታችን አደም ከጀነት ካባረረው ጊዜ ጀምሮ እዚች ዓለም ላይ እስካለ ድረስ የሚታገለው ትግል ሰዎችን መለያየትና በተለይ ደግሞ በተለይ በተለይ ኢማን ያለባቸውን እውነተኛ ድል ላይ ያሉ ሰዎችን መዋጋቱን ይቀጥላል አላህ ጀለጀላሉ እስከ እስከፈቀደው ጊዜ ድረስ። ያም ጠላትን በመካከል ጠላትነትን በመፍጠር ኡማውን በመለያየት ላኢላሃ ኢላ ላህ ሙሐመዱን ረሱሉ ላህ እያሉ አለይሂ ሶላቱ ወሰላም በመካከላቸው አዳዋ ጠላትነትን በመዝራት ብዙ ጊዜ ሰክሰስፉል ሆኗል፣ ነጃህ ወጥቷል፣ ድል አድርጓል በአብዛኛው ይህንን ድሉን ደግሞ ማጥፋት የምንችለው ቢአውኒላሂ ጀለ ዋዓላ በአላህ እርዳታ እንደዚህ አይነት መድረኮችን በዚህ ጉዳይ በመነጋገር ነው በአንድነት በወሕዳ በአዕቲሷን ቢሐብሊላሂ ጀለ ዋዓላ በመነጋገርና የመለያየት የመቸገር የእርስ በርስ ግጭቶችን መፍትሄዎችን መድረክ ላይ አምጥተን ስንወያይባቸው ነው። አለበለዚያ ከንፈር መምጠት ብቻ አንድ ሊያደርገንና ፈላህ ሊያወጣን ስለማይችል ፈላሁ ጀለ ዋዓላ የቁል ፈኢማ የእትየነኩም ምኒ ሁዳ ፈመን ተቢዐ ሁዳየ ፈላ የድሉ ወላ የሽቃ ከኔ መመሪያ ከደረሰህ ሁዳየ ከደረሰህ ያንን የተከተለ ሰው አይሳሳትም፣ እድለቢስም አይሆንም። ዛሬ የአላህን ሁዳ ትቶ ያፈነገጠ ሰውን ካነ ሙስሊመን አው ካፊረን ፈሆ ፊ ዶላል ወሆ ፊ ሻቅዋ አኪድ፣ በእርግጠኝነት የምናወራው ይሄ ነው። ፈላሁ ጀለ ዋዓላ ሁ አሱደቁ ልቃኢሊን ከአላህ ውጭ እውነታ ሊናገር የሚችል እንዳላህ እውነተኛ የለም። አላህ ምንድን ነው የሚለው? የኔ መንገድ ከተከተላችሁ ያዘዝኳችሁም ከተከተላችሁ ከፈጸማችሁ አትሳሳቱም።

ከመጀመሪያ ጀምረው እስከ መጨረሻ እስከ ነቢያችን ሙሐመድ ዓለይህ ሰላቱ ወሰላም፣ ሶሉ ዓለ ረሱሊላህ ዓለይህ ሰላቱ ወሰላም። ሁላቸውም ሁላቸውም ወደ አንድነት ነው የጠሩት። አንደኛቸውም ግሩፕ አልጠሩም። አንደኛቸውም ተሐዙብ አልጠሩም። አንደኛቸውም ወደ ፍርቅ አልጠሩም። ሁላቸውም ወደ አንድነት አንድን አላህን ተገዙ፣ አንድ ሆኑ እያሉ ነው ጥሪ ያደረጉት። ሐታ ረሱሉ ዓለይህ ሰላቱ ወሰላም

የማይቻል ተብሎ ታስቦ እስቲ እስላም የተደረገለትን የማይገፋ ተራራ መስሎ የሚታየውን ጉዳይ ፈጽመውታል። ምንድነው እሱ? ታስታውሳላችሁ ሁላችሁም። ሲራ ያነበበ ያውቀዋል። አውስና ኸዝረጅ የሚባሉ ሁለት ግሩፖች ለመቶ ዓመት ያክል ቡድን በመለየት ዘር በመለየት የኔ ዘር የከሌ ዘር ይበልጣል፣ እንድህነኝ እንድህነን፣ ከዚህ ነው የመጣ ነው እኛ እንድህነ እኛ እኛ በሚለው ለመቶ ዓመት ይጋደሉ ነበር። ደሚፋስ መቶ ዓመት አስር ዓመት አይደለም እኮ አስር ቀን አይደለም አስር ወራት አይደለም፣ መቶ ዓመት የአንድ ሰው አንድ ክብለ ዘመን ማለት ነው። ይህን ያክል ሲዋጉ፣ ይህን ያክል ሲጋደሉ፣ ይህን ያክል ሲጨረሱ ረሱሉላህ ዓለይሂ ሰላት ወሰላም የልዩነትን መድኃኒት ይዘው መጡ። ከዛም አንድ ከማድረጋቸውም በላይ ግድያውንም ከማቆማቸው በላይ ወንድማማቾች ነው ያደረጓቸው። ረሱል ዓለይሂ ሰላቱ ወሰላም ዲነል ኢስላም ይሄ ነው። ዲነል ኢስላም እርስ በርሳቸው የሚጋጩ የነበሩትን እንኳን አንድ አድርጓል። ነቢዩ ዓለይሂ ሰላቱ ወሰላም እነዚህን አንድ ያደረጓቸውን ሰዎች ሙስሊሞች አድርጋችሁ እንዳታስቧቸው። ሀታ ሙስሊም ያልሆኑት እራሱ አንድ ነው የሆኑት፣ ግድያቸው እንዳቆሙ ነው ያደረጉት። ከነሱ መካከል ኢስላምን የተቀበሉ አሉ፣ ከነሱ መካከል ያልተቀበሉ አሉ፣ ግን አንድነታቸውን አጠናክረዋል።

ቅዋችን ኃይላችን እየደከመ ሄደና፣ መጨረሻ ማን ነው እኛ ላይ ሳይጠራ ያደረገው ሸይጣን ሆነብን ማለት ነው። ወካነት ሰበበን ፊ ንትሻር ልእስላም ኢስላም እየተስፋፋ የሄደበት ወትሳዕ ደውለት ልእስላም የኢስላም ሀገራትና የኢስላም መርህ ወይም ዳዕዋ እየተስፋፋ የሄደበት በአንድነት ነው። አንድነት ሳይጠራ ዳዕዋን ያስተማረ የለም። ይሄ መርህ ሲጠፋ

ሁላችንም አንብበን የምንችለውን ያክል አይተን እየተወያየን፣ እስኪ እንዴት ነው አንድነታችንን የምንፈጥረው የሚለውን እዚህ መድረክ ላይ ኢንሻአላህ፣ እንዳልነው እሁድ እሁድ በዚህ ሰዓት ይችን ታክል እናወራበታለን። በጣም ብዙ መሐዊር፣ በጣም ብዙ ጉዳዮች እናነሳለን። ብዙ መፍትሄዎችን እናነሳለን። እነዛ መፍትሄዎች ግን እናንተም አንብባችኋቸው በአእምሯችሁ ይዛችኋቸው አብረን የምንወያይባቸው ይሆናሉ ብለን እናስባለን ቢአውኒላ ተዓላ። አላህ ስብሐና ወተዓላ የአንድነት ሰባኪዎች አላህ ያድርገን፣ የልዩነት ሰባኪዎች አላህ ያድርገን። አላህ ጀለ ጀላሉ የአንበያዎችን መርህ ነውና የሰጠን የአንበያዎችን መርህ ተከትለን የምንሄድ አላህ ያድርገን። ከቀለባችን ውስጥ የልዩነትን የመበታተንን መርህ አላህ ያውጣልን። አላህ ወደ አንድነት ከሚጠሩና ጠርተውም ዱንያ በአኺራ የሚጠቀሙ ሰዎችን አላህ ያድርገን ከነሱ አላህ ይመድበን። هذا وبالله التوفيق صلى الله على نبينا محمد وعلى آله وصحبه وسلم السلام عليكم ورحمة الله